ሰላም ለእናንተ ውድ ቻናል ቤተሰቦቼ እንዴት ናችሁ? የእኔ ጋር እግዚአብሔር ይመስገን አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ መጣሁት በጣም ተወዳጅ እና ጣንፋጭ የከርከዴ ጁስ አሰራር ነው። ይዤላችሁ መጣሁት እስከ ቪዲዮ ብዛም ድረስ ከኔ ጋር አብራችሁኝ ሁኑ። በጣም እንደምትወዱት ተስፋ አደርጋለሁ። እንዲሁም ደም ለሚያንሳችሁ ለማያዞራችሁ ብዙ ጥቅም አለው፣ ማለት ነው። ስለዚህ መጠቀም ትችላላችሁ። በጣም ምርጥ ነው። በቀላሉ ቤታችን ውስጥ እንዴት አድርገን ነው የምንሰራው? ኖርማል ጁስ ብቻ ሳይሆን ሽንዳ የከርከዴ ሻይም መስራት ትችላላችሁ። በጁስ የማትፈልጉ ማለት ነው። እዚህ ጋር የምበቃኝ ያህል አዘጋጅቻለሁ። ደረቅ አለ፣ እንዲሁም ምርጡም መጠቀም ትችላላችሁ። ግን እኔ ደረቁ ነው ያለኝ። ደረቁን ከርከዴ ትንሽ ቅባኋ ልግለጋ አረግና ከዛ እንትን ሳትላይ ጥጃ አበስለዋለሁ ማለት ነው። ትንሽ ከፈለጋችሁ ያለማጠቡ ትችላላችሁ። ነገር ግን እንደዚህ ትንሽ ደረቅ ያለ ስለሆነ ትንሽ ለቅለቅ አድርጋለሁ በውሃ በትንሹ ማለት ነው። እና በጣም አሪፍ ነው የእውነት ሞክሩት። ለጤናችሁ እንደም ደም ለማንሳችሁ በጣም አሪፍ ነው፣ ጠቃሚ ነው ማለት ነው። ሰው እንደዚህ ጠለል አረግና ያው ካረሩ ራሳውንም እየለቀቀው ትንሽ ለቅለቅ ማድረግ ስላለብኝ ነው። ሰው እንደዚህ ካደረኩ በኋላ ውሃም ሁሉ ልታደርግበትና እሳት ለጥደዋለሁ። ከዛ በኋላ ራሱ ታያላችሁ። ከረር በጣም ይቀይራል፣ በጣም ቀይ ይሆናል። እንደምውም ለፊት ለጸጉር ብዙ ነገር እንት እንጠቀማለን። ግን ኖርማል ለጁስ ደግሞ በጣም ተመራጭና በጣም ምርጥ ነው፣ ለጤና ተስማሚ የሆነ በተለይ አረቦች በጣም ይጠቀሙታል። ይሄን ማለት ነው ጁስ በቀላሉ ፍሬሽ ነው። ስለዚህ መጠቀም ትችላላችሁ። እንደዚህ ዋግን ካረኩ በኋላ እሳቱ ላይ ጥዳለው ማለት ነው። ከዛ ሲፈላ ራሱ በጣም ቀይ እየሆነ ይሄዳል። ለዚህ እሳቱ ላይ ጥጨዋለው። ከዛ እየፈላ እንትን ይላል ማለት ነው። እንዲያውም እንትን እየሞቀ ነው ከዛ ራሱ ብየ በሰለ ይመጣል፣ ነው በጣም ከረሩ እንትን ስታደርጉ ቀይ የመሆን ባህር አለና፣ አሁን እዚህ ጋር በጣም ቀይ የሆነ ልክ እንደ ቃይ ሲር ነው፣ ምን ከረሩ ማለት ነው። ሰው እንደምታዩት በጣም ቀይ የሆነ ለይ ነው። ከዛ እንደዚህ ካበሰልኩ በኋላ አውጥቼ አስቀምጣለሁ። ቀዝቀዝ ካለ በኋላ ያው ሱካር የምትፈልጉት ኖርማል ሱካር ስታደርጉ ነው ጣማ አለ፣ ግን ባዶን ለጤና ከሆነ ለባዶን ብትጠጡ ያው ትንሽ መረር ለልች ይችላል። ነገር ግን ችግር የለውም። ለጤና ተስማሚ ስለሆነ ማለት ነው ሰው። እኔ ስኳር አድርጌ ነው የምጠቀመው ማለት ነው። እዚህ ጋ እንደዚህ እንትን ካለልኝ ቀዝቀዝ ካለልኝ በኋላ አጠለዋለሁ ማለት ነው። ያችሁ ካረሩ እንዴት ቀይ እንደሆነ ልክ እንደ ቀይ ስር ነው ማለት ነው። በጣም ቀይ ነው። በጣም አሪፍ ነው። እንደዚህ እኔን በኋላ ለብቻው ፈጨዋለሁ። አሁን ግን ኖርማል ውሃ ነው የምጠቀመው ማለት ነው። እንደዚህ ካጠለልኩ በኋላ በጣም ቆንጆ ነው። ከዛ ስኳር አድርግበትና አብሬ ፈጫዋለሁ ማለት ነው። ከስኳር ጋር ማለት ነው። የእውነት በጣም አሪፍ ነው። በሳምንት አንዴ ብትጠቀሙት በጣም ቆንጆ። እዚህ ጋር ማሽን አለኝ። ማሽን ውስጥ አደርግና ከዛ የምበቃኝ ያህል ስኳር አጠቀሟል። እዚ ጋ የሻይ ማንካ ስኳር አረጋለሁ ማለት ነው። የኩባያ የሻይ ማንካ አልኩት፣ ኩባያ የሻይ ኩባያ ማለት ነው። ሰውስቱም ካደረግኩ በኋላ እዚህ ላይ አንድ ላደርግና ከዛ በደንብ አድርጌ እፈጨዋለሁ፣ ሱካሩ እንድሊልኝ ማለት ነው። ፍሬው እንደዛ ያጠለልኩትን ለብቻ ብትፈጩም ከረሩ በጣም ይጨምራል። በጣም ቆንጆ ነው። እንደዚህ ካደረግኩ በኋላ በደንብ አድርጌ እፈጨዋለሁ ማለት ነው። ሰው እንደዚህ ፍጭ ከጨረስኩ በኋላ እዚህ ጋር እቃልኝ ያዘጋጃሁት እሱ ላይ ጨምርና ከዛ በረዶ አርጋችሁ በጣም ምርጥ ነው። የእውነት በጣም ነው ራሴ የምወደው በጣም እንጠቀማለን ቤታችን ውስጥ። በጣም ቆንጆ ነው። እዚህ ጋር የምትፈልጉትን አናናስ ወይም ደግሞ ናና ካላችሁ ናና ወይም ሌሞን ላው አድርጋችሁ ሽታው በጣም ቆንጆ እንድንላችሁ። ከዚህ ጋር በረዶ ነው የሚያደርገው፣ በረዶ ይበቃኛል። በረዶ ካደረግኩ በኋላ ከዛ ከውጭ ስትመጡ በቃ እንጀታችሁን እራስ ያደርጋል። አሁን ደግሞ ያው መጠጥ በብዛት እንጠቀም፣ ምክንያቱም ሙቀት እየመጣ ስለሆነ ቀዝቀዝ ያለ ነገር ያው ያስፈልገናል ማለት ነው። እንግዲህ እንደዚህ ካዘጋጃችሁ በኋላ እንዲዚህ በቃ ምን ልባላችሁ፣ ድንገት እንግዲህ አስመጣባችሁ ነገር ሲፈጠር ቶሎ ይደርሳል። በጣም ቀላለሁ አትስ አትጨነቁ። ምንም ፕሮሰስ ሳይበዛ እንደ አርጋችሁ ማዘጋጀት ትችላላችሁ ማለት ነው። በጣም አሪፍ ነው። እኔ በጣም ነው የምወደው፣ እናንተም እንደምትወዱት ተስፋ አረጋለሁ ማለት ነው። እንደዚህ ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ ማለት ነው። በጣም ቆንጆ ነው እንግዲህ ይህን ይመስላል የዛሬ ቪዲዮ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ከወዳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ለምታበረታቱ ከልብ ከልብ አመሰግናለሁ። ሁላችሁም በጣም ነው የምወዳችሁ፣ የማከብራችሁ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ከእናንተ ጋር ይሁን እያልኩ ሰላማችሁ ይብዛልኝ። በግንግስት ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።